በአርባ ምንጭ ከተማ የ12 ዓመቱን ታዳጊ አግቶ ገንዘብ ከተቀበለ በኋላ ገድሎት ሊሰወር የነበረው ተጠርጣሪ በፖሊስና በህዝብ ትብብር በቁጥጥር ስር ሊውል ችሏል። ህዳር 3 ቀን 2018 ዓ ም የ12 ዓመቱ ናትናኤል ማይክ ድንገት ከቤት መጥፋቱ ለፖሊስ መረጃ ከደረሰ ጊዜ ጀምሮ ፖሊስ ህብረተሰቡን በማስተባበር ከፌዴራል ፖሊስና ከመረጃና ደህንነት ጋር በመቀናጀት ፍለጋ መጀመራቸውን የከተማው ፖሊስ አዛዥ ኮማንደር ከበበው አዳል ተናግረዋል። ኋላም የታጋችውን አያት ቤት ተከራይቶ ለቀናት ይኖርበት የነበረው ግለሰብ ታዳጊውን ማገቱና ብር መቀበሉ ይፋ ይሆናል። ፖሊስ ምርመራውን ማስፋቱን የተረዳው ተጠርጣሪ ወንጀሉን ለመሰወር ሲልም እዚያው በተከራየበት በአያቱ ቤት ታዳጊውን ገድሎ መጸዳጃ ቤት ውስጥ ከቶት መሰወሩን ፖሊስ ገልጿል። ይሁን እንጂ ተጠርጣሪው በሚኒባስ ተሳፍሮ ከአርባ ምንጭ ከተማ በመውጣት ሊሰወር ሲል ፌዴራል ፖሊስ፣ የአርባ ምንጭ ከተማ ፖሊስና የመረጃና ደህንነት መስሪያ ቤት በጋራ በመቀናጀት ባደረጉት ብርቱ ክትትል ተጠርጣሪው መያዙን አዛዡ ገልጸዋል። ምንም እንኳ የተፈጠረው አደጋ እጅግ ዘግናኝ ቢሆንም ፖሊስ ከፍትህ አካላት ጋር በመቀናጀት በአጭር ጊዜ የፍርድ ውሳኔውን ለህዝብ እስኪያሳውቅ ድረስ ህብረተሰቡ እንዲረጋጋ ማሳሰቢያ ሰጥቷል። በደብረ ጽጌ ከተማ እናት የገዛችውን እቃ አትወስጅም በማለት አክስቱን በአሰቃቂ ሁኔታ የገደለው ወጣት የ19 ዓመት እስራት ተፈረደበት። ወንጀሉን የፈጸመው ዮሐንስ ደረጀ የተባለው ግለሰብ ከአክስቱ ከሟች ዓለም ፀሐይ ኩምሳ ጋር በአያታቸው ቤት ለበርካታ ዓመታት አብረው እንደኖሩ የደረሰን ሪፖርት ያስረዳል። ወንጀሉን የፈጸመው የዮሐንስ ደረጅ ናት ለሟች እህት ልጇን አደራ ሰጥታ ከውጭ ሀገር በምትልከው ብር በመኖር ላይ ሳሉ በተለያዩ ቁሳቁሶች በተፈጠረ አለመግባባት እንደነበር ፖሊስ ገልጿል። በዚህም ምክንያት ቂም የቋጠረው የ19 ዓመቱ ወጣት በአያታቸው ቤት ሌሊት አክስቱን በተኛችበት በሰለታም ጩቤ ከወጋት በኋላ ገድሏት ለፖሊስ እጁን እንደሰጠ ሪፖርቱ ገልጿል። ድርጊቱን በማስረጃ ያጠናከረው ፖሊስም ከአቃቤ ሕግ ጋር ባደረጉት የፍርድ ቤት ክርክር የኦሮሚያ ሰሜን ሸዋ ዞን ከፍተኛው ፍርድ ቤት ህዳር አራት ባስቻለው ችሎት አክስቱን በጭካኔ የገደለው የ19 ዓመት ወጣት ላይ የ19 ዓመት እስራት መወሰኑን የደረሰን ዜና ያስረዳል። የስምንት ዓመቱን ህፃን አግተው 1.7 ሚሊዮን ብር የተቀበሉ ተጠርጣሪዎች በፖሊስ ቁጥጥር ስር መዋላቸውን የአዲስ አበባ ፖሊስ ገለጸ። ማንኛውም ዜጋ ቤት የሚያከራያቸውን ሰዎች ማንነት ሊያውቅና ህጋዊ መንገድ ሊከተል ይገባል ሲልም ፖሊስ አሳስቧል። እገታው የተፈጸመው በአዲስ አበባ በቦሌ ክፍለ ከተማ ሲሆን ተጠርጣሪዎቹ እገታውን የፈጸሙት የስምንት ዓመቱ ሕፃን ወላጆች ማንነታቸውን ሳያጣሩ ቤት ባከራዩአቸው ተጠርጣሪዎች አማካይነት መሆኑን ፖሊስ ገልጿል። ተጠርጣሪዎቹ ቤቱን በተከራዩበት በሁለት ወራት ጊዜያት የቤተሰቡን አጠቃላይ ሁኔታ ካጠኑ በኋላ የስምንት ዓመቱን ልጅ አግተው ይሰወራሉ። የሕፃን ወላጆችም ከተጠርጣሪዎቹ ጋር በመደራደር 1.7 ሚሊዮን ብር ተቀብለው ገንዘቡንም እንደተከፋፈሉት ፖሊስ ገልጿል። ይሁን እንጂ ፖሊስ ከህብረተሰቡ ጋር ባደረገው የተቀናጀ ክትትል ሶስቱንም ተጠርጣሪዎች አድኖ መያዙን ገልጿል። ወንጀሉን እንዴት እንደፈጸሙም መርተው አሳይተዋል። ተጠርጣሪዎቹ ከተቀበሉት ገንዘብ መካከልም አንድ ነጥብ አራት ሚሊዮን በእግዚቢትነት ፖሊስ መያዙን ገልጾ ማንኛውም ቤት አከራይ የሚያከራያቸውን ሰዎች ማንነት ማወቅና ህጋዊ መንገድን ተከትሎ ማከራየት እንዳለበት አሳስቧል። የተመረዘ ምግብ ከተመገቡ የአንድ ቤተሰብ አባላት መካከል አባወራውና የስድስት ልጆች ህይወት ማለፉን ከማዕከላዊ ኢትዮጵያ ክልል ምስራቅ ጉራጌ ዞን መስቃን ወረዳ እየተላለፈልን ሪፖርት ያስረዳል። የክልሉ ፖሊስ የወንጀል መረጃ ኢንተለጀንስ ዳይሬክቶሬት ተወካይ ምክትል ኮማንደር ያለው ተመስገን እንደገለጹት በወረዳው መሠረተ ወገራ መቀበሌ ደሾ ቆቶ ተብሎ በሚጠራው መንደር ህዳር 6 ቀን 2018 ዓ ም ስምንቱ የቤተሰብ አባላት አብረው እራት ከተመገቡ በኋላ በድንገት መታመማቸውን ተናግረዋል። እራቱን ተመግበው ብዙም ሳይቆዩ ለከፍተኛ ህመም መዳረጋቸው መረጃ የደረሳቸው የአካባቢው ነዋሪዎች የተጎጂዎቹን ሕይወት ለማትረፍ ተረባርበው ሆስፒታል ማድረሳቸውም ተነግሯል። ሆኖም ከተጎጂዎቹ የቤተሰቡ አባላት ሶስቱ ሆስፒታል እንደደረሱ ህይወታቸው ሲያልፍ የተቀሩትን ተጎጂዎች እህት ለማትረፍ ሐኪሞች ያልተቋረጠ ጥረት ቢያደርጉም የሁለቱ እህትና ወንድም ሕይወት ሲያልፍ የሟቾች ቁጥር ወደ አምስት ከፍ ሊል ችሏል። ከተቀሩት ተጎጂዎች ደግሞ የአንድ ዓመት ከሰባት ወሩ ህፃን ሕይወት ሲያልፍ የስድስቱ ሟች ልጆች አባት በሰመመን ውስጥ እንዳለ ከእንቅልፉ ሳይነቃ በዚያው ህይወቱ አልፏል። የባለቤቷና የስድስት ልጆቿን እልፈት ለማወቅ ያልታደለችው ወይዘሮ አመነች ደንበል በዳግማዊ ምኒልክ ሆስፒታል በከፍተኛ የጥንቃቄ ክፍል ውስጥ ሆና በሕክምና እየተረዳች በህይወት መኖሯን ነው ፖሊስ የገለጸው። በሰረኩት አህያ ላይ ካልተጫንኩ ፍርድ ቤት አልቀርብም ያለው ሌባ የሰሞኑ መነጋገሪያ ሆኗል። ማሞ የተባለው ሌባ አሰላ ከተማ ገበያ መሃል አህያ ከታሰረበት ሰርቆ ሲሄድ በጥርጣሬ ፖሊሶች ይዘውት አህያው የተሰረቀ መሆኑን ካስመሰከሩ በኋላ ወደ ፍርድ ቤት በሚቀርብበት ጊዜ በአህያይ ላይ ካልተጫንኩ ፍርድ ቤት አልቀርብም በማለቱ ከቡላ አህያው ላይ ሆኖ ፍርድ ቤት እንዲቀርብ ወንጀለኛው በጠየቀው መሰረት የጣቢያ አዛዥ ጥያቄው እንዲፈጸምለት በማድረጋቸው ይኸው የስምንት ጊዜ ሌብነት ሪከርድ ያለው ሌባ በዘጠነኛው በአህያው ላይ ተቀምጦ ፍርድ ቤት ቀርቦ ተፈርዶበታል። እህል አበላሸ፣ የአገሬውን ህዝብ ያስቸገረ አንድ ዝንጀሮ በዚህ አልበቃ ብሎት ሰሞኑን ጦር ወርሮ በአንዲት ሴት ሀፍረተ ስጋ ላይ ከባድ ጉዳት ማድረሱን ፖሊስ ገለጠ። ከዝንጀሮው በተወረወረው ጦር የቆሰለችው ወይዘሮ ጉዳቱ በደረሰባት ጊዜ የበቆሎ አዝመራ ከዝንጀሮች በመከላከል ላይ እንደነበረች ተገልጿል። ተጎጂዋ ሴት በጦር ከመወጋዋት አስቀድሞ ዝንጀሮን በዱላ እየተከላከለች ለብዙ ጊዜ ከቆየች በኋላ አልታገስ ስላላት ከጎረቤት ጦር ተውሳ በመጀመሪያ ጦሩን ወርውራ ያቆሰለችው እሷ ራሷ ስትሆን ዝንጀሮውን በቁጣ ያቆሰለውኑ ጦር ከላዩ ላይ ነቅሎ ወዲያውኑ ወደ ተጎጂዋ በመወርወር ከሀፍረተ ስጋዋ አካባቢ የወጋት መሆኑን በሪፖርቱ ተጠቅሷል። የወይዘሯን አፍረተ ስጋ በጦር የወጋው ዝንጀሮ ይሙት ይዳን፣ ግን በዜናው አልተነገረም።